ትንቢተ ናሆም ምዕራፍ ሁለት የሚቀጠቀጥ በአንተ ላይ ወጥቷል። ምሽግን ጠብቅ፣ መንገድንም ሰልል፣ ወገብህንም አጽና፣ ኃይልህንም እጅግ አበርታ። ዘራፊዎች ዘርፈዋቸዋልና የወይናቸውንም አረግ አጥፍተዋልና፣ እግዚአብሔር የያዕቆብን ክብር ወደ እስራኤል ክብር ይመልሳል። የኃያላኑ ጋሻ ቀልቷል፣ ጽኑዓንም ቀይ ልብስ ለብሰዋል። እርሱም በሚዘጋጅበት ቀን ሰረገሎች እንደ እሳት ይንቦገቦጋሉ፣ የጦሩም ሶማያ ይወዛወዛል። ሰረገሎች በመንገድ ላይ ይጎዳሉ፣ አደባባይም በአደባባይም ይጋጫሉ፣ መልካቸው እንደ ፋና ነው፣ እንደ መብረቅም ይከንፋሉ። መሳፍንቱን ያስባል፣ በአረማመዳቸው ይሰናከላሉ። ፈጥነው በቅጥሯ ላይ ይወጣሉ። መጠጊያም ተዘጋጀለት። የወንዞቹም መዝጊያዎች ተከፈቱ። የንጉሡ ቤትም ቀለጠች። ንግሥት ተገለጠች፣ ተማረከችም። ሴቶች ባሪያዎቿም እንደ ርግብ እየጮሁና ደረታቸውን እየመቱ ዋይ ዋይ ይላሉ። ነነዌ ግን ከድሮ ዘመን ጀምራ እንደ ተከማቸው ውሃ ነበረች። አሁን ግን ይሸሻሉ። እነርሱም ቁሙ ቁሙ ይላሉ፣ ነገር ግን የሚመለስ የለም። መዝገቧ መጨረሻ የለውምና የከበረውም ዕቃዋ ሁሉ ብዛት አይቆጠርምና። ብሩን በዝብዙ፣ ወርቁንም በዝብዙ። ባዶና ባድማ ምድረ በዳ ሆናለች። ልብ ቀልጧል። ጉልበቶችም ተብረክርከዋል። በወገብም ሁሉ ሕማም አለ። የሰዎችም ሁሉ ፊት ጠቁሯል። የአንበሶችም መደብ የአንበሶችም ደቦል የሚሰማራበት አንበሳውና አንበሳይቱ ግልገሉም ሳይፈሩ የሚሄዱት ስፍራ ወዴት ነው? አንበሳው ለልጆቹ የሚበቃውን ነጠቀ፣ ለእንስቶቹም ሰበረላቸው። ዋሻውን በንጥቂያ መደቡንም በቅሚያ ሞልቶታል። እነሆ ባንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር፤ ሰረገሎቿን አቃጥዬ አጤሳለሁ፣ ሰይፍም የአንበሳ ደቦሎችሽን ይበላቸዋል፤ ንጥቂያሽንም ከምድር አጠፋለሁ፤ የመልእክተኞችሽንም ድምጽ ከእንግዲህ ወዲህ አይሰማም።